እንግዲህ ሰኢድ ማዘን የለብህም፣ ትግስት ትግስት ይጠበቅብሃል። ለሁሉም ነገር ማለት ነው። ትግስት መጠበቅ በጣም አሪፍ ነው። ትግስት ላይ መሆን በጣም አሪፍ ነው። ምክንያቱም ማለት ነው ሱሙያ አንተ ቀጠሮ አልነገርካትም። የምትመጣው ቀን ንገረኝ ብላ ነበር። እዛ ቀን ሳትነግራት ነው አንተ እንግዲህ በድንገት ትተህ እየመጣሁ ማለት ነው። ስለዚህ ላታውቅ ትችላለች። ስልኳን ደግሞ ቻርጀር ሊያልቅበትም ይችላል ደግሞ ስልኳም ጣል አድርጋው ወይ ሌላ አንድ ስራ ልጆች እናት ናት፣ ወይ ልጆች ትምህርት ቤት ወይ የሆነ ቦታ ሄደ ይሆናል፣ አይታወቅም። እና በዚህ ተስፋ ደግሞ መቁረጥ የለብህም ማለት ነው አንተ በጉጉት ስለጠየ ጠበቅከው ነው አንተ ሳካ ማለት ነው። ይሳካል ብለን እንሻአላ ዱአ እናደርጋለን። አሰላሙ አሌይኩም ረሐመቱላሂ ወበረካቱ የቻና ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ዝትርፍርፍ ይበርልኝ። ሰላም ሰላም ክርስቲያኖቼ እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብሰብ እስክራብ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ሸላት መባረግ አበረታቱን። ሀገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን። ወጥተው ከሚያስቀን ነገር አላህ ይጠብቀን እላችኋለሁ። እንግዲህ ዛሬ በጣም እውነት እኔም በጣም ደንግጫ ያለው እንደ ሰኢድ ማለት ነው እንግዲህ ሰኢድ እና ያው ያታሰበ ነገር ሰኢድ እንግዲህ ሱሙያ እዛ ቀናይታችኋል ልጁን አባት የው አባታቸው እንደናፈቃቸው እንግዲህ ሱሙያ እያለቀሰች ነበር። ቪዲዮን የሰራችው አባታችን ናፍቆናል ብለዋል እና እኔ ሰኢድ ይምጣ ይሽለዋለሁ ብላ እንግዲህ ቪዲዮን በሰራችው መሰረት ሰኢድ አይቶት ነበረ። ሰኢድ ደግሞ እሱን አይቶት አንጀቱን አላቻለውም። በጣም ደስተኛ ሆኖ ደንግጦ እንግዲህ የሚገዛዛ ልጆቹን ይዞ አዲስ አረቧ ሚስቱም ትቷት እንግዲህ ከእሷ ጋር ብዙ ነገር ጨርሰዋል። ብቻ ሰርግ ማድረግ ነበር የቀራቸው። እሱም ሁሉም ሰርዞ ትቶ ካንሰር አድርጎ እንግዲህ ሚስቴተ ልጆች ጋር እቀመጣለሁ ብሎ እቃውን ተሸክሞ እንግዲህ ወደ ኢትዮጵያ ገብቶ ነበረ። እንግዲህ የተፈጠረው ነገር አይታችኋል። መጨረሻ እስከ መጨረሻ ቪዲዮን እዩ ማለት ነው። ሁሉም ነገር ላይ እያንዳንዱ እነግራችኋለሁ። በምን ምክንያትም ቀረች በምን ምክንያትም አልመጣችም ወይስ ትመጣለች ወይስ አትመጣም የሚለው ነገር ሁሉም አንድ በአንድ አነግራችኋለሁ። እናንተ ብቻ በትዕግስት ሆናችሁ አዳምጡኝ ማለት ነው፣ አዳምጡ ማለት ነው፣ ቤተሰቦች ማለት ነው። እና እንግዲህ ትጠብቀ እሷም እንግዲህ እያለችው በለቀቀችው ቪዲዮን ከሰማችሁት፣ እኔ እስከ መጨረሻ ሰምቻለሁ። ስማ የለቀቀችው ቪዲዮን እንግዲህ ሰኤደ መለሳለሁ ብሎ ሲያስብ ሲናገር ይሄ ነገር ሲናገር ማለት ነው። እሷ እንግዲህ እንደሚመጣ ያው ተስፋ አድርጋ፣ መጀመሪያ ግን ይመጣል ብላ አላሰበችም ነበር። ይዋሸኛል ብላ ነበር እንግዲህ እሷም ነገር አሁን አይታወቀም። ይዋሸኛል፣ አይመጣም አውቆ ይሆናል ወይ ተሚስቱ ጋር ሊመጣ አውቆ ተሷ ጋር ሊመጣ ፈልጎ ይሆናል። እንዲህ የሚለው ግን እኔም ይመጣ አይመስለኝም። አላምን ማለች ስሞያ ማለት ነው ብላ ነበረ። በነገራችን ላይ ማለት ነው አንድ ደግሞ የምትመጣበት ሰዓት ስንት፣ መቼ እንደምትመጣ ስንት ሰዓት እንደምትገባ ሁሉ ንገረኝ፣ ሳት ነግረኝ ዝም ብለህ እንዳትመጣ። ምክንያቱም ልጆችንም ይዤ ሰፕራይዝም ይዤ እጠብቅሀለሁ ብላ ነበረ ማለት ነው። አሁን ሱሙያ ላይ አይፈረድም። ተጫወተችበት ምናምን ብላችሁ ብዙ ኮሜንት አንብቤ ያለው ምትሉ አላችሁ ማለት ነው። አትበሉ። ትንሽ ጊዜ ትግስት ያስፈልጋል። ትግስት መታገስ። እኛ በችኮላ የትም አንደርስም ማለት ነው። ቸኩለን ቸኩለን የትም አንደርስም። ያው ነው እና ትዕግስት ካለው ሱሙያና ንግስቴ ንግስቴ ሱሙያ ማለት ነው። እና ሰዒድ የትም አይሄዱም ይገናኛሉ ማለት ነው። አሁን እንግዲህ መገናኛቸው ሲደርስ ነው ይሄን አክልም እንደዚህ አይነት ችግር የተፈጠረው ማለት ነው። እና እንግዲህ እንደዛ ብላ ነበረ። ብዙ ሰውም ኮሜንት ላይ ሰዒድ የተጫወተችብህ ነው አውቃ ነው እሺ ልትልህ አንፈለገችም አውቃ ነው እንዲህ የምትጫወትብህ እንዲህ የምትጫወትብህ አውቃ ነው። እውነትም እንዳይመስልህ እንዳትመጣ እዛሁን ብሎ ብዙ ሰውን ኮሜታ ብሎ አንብቦ ጽፎ አድ እሷም አንብባለች እሷም ተናግራለች። ብዙዎቹ እንዲያሉኝ ነው አትበሉ ብላ እንግዲህ ብዙ ነገር እሷም ተናግራለች ማለት ነው። እኔ ትክክለኛ ነው መጣለሁ፣ ግን የሚመጣበት ቀን እና ስንት ሰዓት እንደሚገባ መቼ እንደሚመጣ እሱ፣ አንዳንዴ በድንገት ይመጣ፣ አንዳንዴ ደግሞ ይመጣል ብዬ በጠበቅኩበት ቀን ላይመጣ ይችላል አውቃለሁ። ስለዚህ ግን የምትመጣበት ቀን ትክክለኛው ያቺ ቀን ንገረኝና እኔ ልጆችንም ልጆችህንም ይዤ ሰርፕራይዝን ይዤ ሪፖርት ይዤ እቀበልሃለሁ። እቤት ልምጣ ካልክም ቀጥ ብለህ ከልጆች ጋር ትመጣለህ። አይ አልመጣም ካልክም ከዛም አይተሃቸው ልጆችን ተሰናብተ ትሄዳለህ ብላ እንግዲህ ስራይ ሆና እንግዲህ ፊቷንም እንደ ውሸት ምንም ነገር ማስመሰልም ሳይሆን እንግዲህ አላቅም እንግዲህ አስመስላም ከሆነ እንግዲህ ያላህ ነው የሚያውቀው። አላቅም እንግዲህ አስመስላም ከሆነ እሷ ግን እንደተናገረችው እንደዛ ትክክለኛ ነገር ነው የተናገረችው ማለት ነው። እንግዲህ ሰይድ ተሸላልሞ ተቀባብቶ ምን ብሎ ለብሶ እንግዲህ በጉጉት በጣም ጓጉቶ ነበረ። እንግዲህ አመት ማለት ቀላል አይደለም። ከልጆች ጋር መለየት ከባለቤቱ ጋር መለየት በጣም ከባድ ነው። ከቤተሰብ ጋር መለየት በጣም ከባድ ነው። እንግዲህ በገዛ እጇ ደግሞ ንግስቴ ና፣ እሺ ልሀለሁ ብላ ስላለችው በጣም ታቃላችሁ። በጣም ጓጉቶ ነበረ ማለት ነው። በጣም ጓጉቶ ነበረ። እስከ ሲያዩአችን ድረስ ጨንቆት ነበረ እሱ ማለት ነው። እውነትም እሱም ያሰበው ሪፖርት መጣ። ትጠብቀኛለች አበባ ይዛ ትጠብቀኛለች ብሎ ነበረ። እኔን አበባ ያድርገኝ። እውነት አይ መዋረድ አለ ሰውዬው አንዳንዴ። እውነት ያለ ያሰብ ነው ያለ ያላሰብ ነው ነገር ስናስታውስ ነው። እኔ ግራ ግብት የሚለን በህልሙ መጥቶበትና መሰለኝ። እንግዲህ አበባ ይዛ ስትመጣ በህልሙን እያየው ከሆነ ላስ መጣ ይሆናል ማለት ነው እንግዲህ እውነት፣ ቤተሰቦች፣ እኔ ተስ የበለጠ እኔ በጣም ቅር ብሎኛል። እውነት ይህን አክል ጓጉተን ነን ይታረቃሉ፣ ስንት እልል ብዬ ምን ብዬ ጩኬ አፌ ድርቅ ብሎ። አይ እና አሁን ምን ልላችሁ ነበረ እንግዲህ፣ ሪፖርት መጥቶ ሪፖርት መጥቶ እንግዲህ ጣሶ ደግሞ ጣሶ ነበረ አቶ ጣሶ። እንግዲህ ሄዶ ሲፈልጋት አጣት፣ ቤቱም ሄዶ አጣት። ስልክም ሲደውልላት ስልክም አታነሳም፣ ስልኳንም አይሰራም። የት ሀገርም ትሂድ የትም ትሂድ እንግዲህ አናቅም። ብቻ ቤትም ቀይራ ይሆናል። እንግዲህ ጣሶም ሊያውቅ ይችላል። አሁን ጣሶ ብዙ ነገር ሊያውቅም ይችላል። እሱም ያውቃል ተብሎ እንግዲህ እንደዚህ ተብሎ ምን መናገርም አይጠበቅም። ስለዚህ ምንላችሁ ነው እሷ እኔ አኪድ ይመስለኛል። ስልኳንም ቻርጅ የለውም ይሆናል አንድ ሁለተኛ ደግሞ ስልኳን አስቀምጣ ሰው ውሃ ሊቀዳ ሁሌ፣ እንግዲህ 24 ሰዓት ስልካችን ይዘን ነው ቁጭ የምናደርገው። አንዳንዴም ስልካችን ሲግልም ዝግት አድርገን እንቸርጀዋለን። እንግዲህ በዛም ሰዓት ቸርጃውም ይሆናል። ኢትዮጵያ መብላት አውቃላችሁ። መብራትም ሄዶባት ቻርጀል ሊያልቅባትም ይችላል፣ አይታወቅም። ሲቀጥል እሱ ይሆናል አይታወቅም። አንድ ደግሞ ይመስለኛል ወይ ስር እንትን ከቤት የለችም ይሆና ወደ ወደ ስራ ወይ ሱቅ ቀልታ መጣ። አሁን ሰዓት ሌባ ይቸግራል። ሌባ እንዳይወስድብኝ ብላ እንግዲህ ስልኳን የቤት ቤት ቁጭ አድርጋ ትታ። አንዳንዴ ስልካችን ረስተን ትተን እንወጣለን ማለት ነው፣ ምሽ ለዚህም፣ ሁሌ ስልካችን ተራስ ተራሳችን የምንወስደው ነገር አይ አንወስድም። ተራስ ማሰብና መተዛዘብ አለባችሁ ማለት ነው እና ይመስለኛል እንጂ እሷ ያው እዛ ቀን አሁን እመጣለሁ፣ በዚህ ሰዓት እመጣለሁ ብሎ እንግዲህ ስልካ እንደወለላት እንግዲህ ምን አላላት? ምንም ጭንቅላቱ ቢሻከም ምን ቢል እንግዲህ ሱሙያ ያልመሰላት ነገር ተመልሳ ዞር ብላ አታየው፣ ንግስቴ ማለት ነው። አንድ ደግሞ ሲጠበቅ ሰብራይዝ ደግሞ፣ በዚህ አመት ሁሉም ይህን አመት ሁሉም ተራርቃችሁ ቁጭ ብላችሁ ተለያይታችሁ ቁጭ ብላችሁ እንዴት ነው በባዶ በባዶ ሜዳ በባዶ ሜዳ ሪፖርት መጥታት፣ እንዴት ነው አፍ እቅርታ የምትልህና እቅርታ የምትባባሉ ማለት ነው። ላዚም ሰፕራይዝ ያስፈልጋቸዋል። ሰፕራይዝ፣ አንተ ነህ ሰፕራይዝ ማድረግ ያለብን ማለት ነው። አዲስ አበባ መጥተህ የሚደረገውን ቦታህን ዱኬንህን አድርገህ ካፌም ይሁን ምናምንም ይዘህ ሰርጋችሁ እስከ ስታረጉ ድረስ ማለት ነው እንግዲህ ንግስቴ፣ ልትመጣ እንዴት? እሷስ እንዴት በባዶ ሜዳ በባዶ እንዲት እንዲ እንዲ ሁለት መጣ እንዴት እቅር ልት ልትፈልጋለህ እንዴ? አንተ ራሱ ትንሽ አይከብድህም እንዴ? እንዴ በቃ በዛ ሰዓት እኮ እቅር ማለች ማለት በዛ ሰዓት እቅር አለች ማለት እኮ በቃ ቤት ገባች፣ በቃ አለቀ፣ በቃ አለቀ። ከእንግዲህ ልጣላ ማትል ምንም ማትልም፣ በቃ ሁለታችሁም አንድ ላይ ሆናችሁ ማለት ነው፣ መጀመሪያ ሳትገናኙ በፊት ምንም ነገር ሳትነጋገሩ ሳታወሩ በፊት ምንም ሳትሉ በፊት መጀመሪያ አንተ ሰብራይዝ አድርገ አይኗን አይስራህ መጥተህ አስደንግጠሃት። ሰብራይዝ የሚያስደነግጥ ሰብራይዝ አድርገሃት፣ ከዛ ልካችሁን የምታስሩ እንግዲህ። ልክ ሳታስሩ አሁን እንደ ሚስትና እንደ ባል ሆናችሁ አትቀመጡ። ምክንያቱም ቆይታችኋል ማለት ነው እናንተ ማለት ነው፣ ስለቆያችሁ ገና በአዲስ ትሞሸራላችሁ ማለት ነው። አዎ በአዲስ እንዴ ለስሙ ወይንም ይሄኔ ወይ እጇን ሂና ልታረግና ሂና ይሆና ሄዳ ይሆናል። ሂና ልታረግና እንግዲህ አንተ ንግስቴ እንግዲህ የልጆች አባት ሊመጣ ሲል ስለሆነ እንግዲህ እር ጸጉሯም ልትሰራ እንግዲህ ሳሎና ሄዳ ይሆናል። ሜካባም ልትሰራ ሄዳ ይሆናል። አንተ አላወቅክም ማለት ነው። ለምክንያቱም ያው እሷ አሁን ራሷን የጠበቀች ነው። ለማን ብላ ለማን ብዬ ብላለች። ራሴን እንደፈለኩ መሆን እችላለሁ ብላለች። እንግዲህ እንደፈለገች እንግዲህ ደስተኛ ሆና ምን ምና እንግዲህ፣ ስለ ቆይታ አሁን አንዳንድ ቦታ ትክክል ባለቤታቸው የሆነ ቦታ ሄዶ የአንድ ሳምንት እንኳን የአንድ ሳምንት የሆነ ቦታ ተሳፍሮ እስከሲመጡ ድረስ አቤት እንደ አዲስ ሙሽራ ሆኖ ነው የሚቀበሉት ማለት ነው። ልብሳቸው ሌላ ቀይሮ፣ ቤቱ ሌላ፣ ምንጣፉን ምኑን አድርጋውን ሌላ ምንጣፍ፣ መጋረጃው ሌላ፣ ሁሉም ነገሩ ሌላ ሌላ ነገር አድርጎ ነው የሚቀበላቸው ራሳቸው ራሱ በቃ ጸጉራቸው፣ ምናቸው ሂናቸው ናቸው ከእግራቸው እስከ ጭንቅላታቸው ሂ ናቸው የሚቀቡ ና ባላቸው የሚቀበሉት ማለት ነው። እንግዲህ ሱሙያ ይመስለኛል እንደዚ ልታረግ ሄዳም ይሆናል። አንተ አሁን ስልክ ስላላነሳች አትጨናነቅ ማለት ነው። አይዞ፣ ትመጣለች፣ በትግስት ጠብቅ። እስካሁን ድረስ ጠብቀሃል ማለት ነው። መቸኮል የለብህም ቶሎ ብለህ አረቧ ጋር ልትሄድም ልብህንም አያስብ። አሁን ደርሰህበታል ልጆችን ልታይ ነው። አንተ ጠንከር ማለት ጎበዝ፣ ጠንቀር ቆንጠን ሰከን እንካልክ ሱሙያ ንግስቴ እትማከድም ያንተናት ማለት ነው። ምክንያቱም እያንተ ያንተ ባትሆን እስካሁን ባትፈልግህ እስካሁን ባትፈልግህ ይሄና ክላመት አንተ ስንት ሴት ስታገለባብጥ ማለት ነው። ስንት ሴት ጋር ስትሄድ ሱሙያ እስካሁን አንዱ ጋር ናድርህ ብላ አንዱ ጋር ጥልቅት ነበር። ስንቱም ይፈልጋታል ለመሰለህ ጣሶ ራሱ ይፈልጋታል። ጣሶ እንዳታምለው። ጣሶ ይሄ ጥርሱ የወጣው ማለት ነው፣ እሱ ራሱ ሁለት እርሱ ማለት ነው ይፈልጋታል፣ እና አትመን ማንም አትመን። በአሁን ጓደኞቹ ማለት ነው፣ ምክንያቱም ሱሙያ ጎበዝ ሰው ስለሆነች ጠንካራ ስለሆነች የምትናገረው ሁሉም አስተዋይ ስለሆነች ሁሉም ሰው ይፈልጋታል። ስለዚህ አንተ አሁን ማሰብ ያለብህ ምንድን ነው? የሱሙያ ጠንካርነትና ንግስቴ የሆነ ጎበዝነትና በቃ የእሷ ታውቃለህ፣ አለም መንሰብሰፋ ራሱ አንድ አንድ አንድ ነገር እንትን የሚያስገርም ነገር ነው ማለት ነው። ይገባ አሁን አንተ ባንተ ቤት ምንድን ነው አርቅሳ ልጆችን ምናምን ብላ ስላለች አንድ ደግሞ ምን ተናገርክ? አኪድ እንግዲህ መጣም ልሰማህም ትችላለች። አይታወቅም በሩቅም ማለት ነው በለቀቆ ቪዲዮም ልሰማው ትችላለች። ምን አልካት አረቧ ሴትዮዋ ስታይ እንግዲህ ያገባ ነው ብላ እንግዲህ አውቃ በልጆቹን ሀሳብ ባ በልጆችን አሳብባ እና ልጆችህን ናፍቆኛል ብሎ አባታቸው ምናምን ብላ ሰራች አኬድ። ያው በሱ አሳብባ ነው እንጂ ፈልጋይ ነው የአረቧ ሴትዮ ታገባለች ብላ ነው ብለህ ተናግረሃል። እሱ መናገር አልነበረብህም። እሱንንም ጭንቅላት ላይ ወስዳ ይሆናል አኬድ እንዳይመስልህ ማለት ነው። እሱንም ይሆናል መጥታ ነበረ እኔ ይመስለኛል። አንድ አሁን በዘረዘርኩላችሁ አንደኛ ራስህን ልታረግና እንግዲህ ልትቀባባ ሄዳ ሳልሆነ ሄዳ ነው። ሁለተኛ ስልኳ ቻርጅ አልቆበት ነው። ሶስተኛ ሱቅ ሄዳ ነው። አራተኛ ደግሞ አንተ በዚህ ሰዓት እመጣለሁ፣ ዛሬ እመጣለሁ ጠብቂ ስላላልካት ይሆናል። በነዛ አንዶቹ ደርሶባት ይሆናል። እና አንተ አሁንም ከሆነ ተስፋ አትቁረጥ፣ በትዕግስት ጠብቃት። ሱሙያ በጣም ጥሩ ሰው፣ ጎበዝ ሰው፣ ጠንካራ በቃ አይተ ሀላ እንግዲህ በዚህም በፊት አይተ ሀል ስንት ነገር ሰርታለች ማለት ነው። ስለዚህ መጠንቀቅ እና ትንሽ መታገስ አለብህ ማለት ነው። በአንድ ተስፋ መቁረጥ የለብህ ማለት ነው። እና ቤተሰብ እናንተ ምስጢር ያለው አስተያ አስተያታችሁ ያለው ያለው ነገር ሁሉ በኮሜንት አስቀምጡ። እሱም ጋብ ከሆነ ያለውን ያለሆነ ነገርም አትጻፉ የሚያለያይ ነገር ልትጫወትብህ ነው፣ እንዲህ ልትልብህ ነው። ለምንም ብላችሁን አትበሉ። እሷ ሁሉም ኮሜንት ታያለች፣ ተናግራለች። ማን ይጻፈው ማን አይጻፈው ሁሉንም ኮሜንት እያየች ነው። ስለዚህ እናንተም ደግሞ አትጻፉ ማለት ነው። መቼም ባልና ሚስት አይለያዩም። ልጆች ካለ ማንም የሚለያ የለም። በመሀላቸው ልጅ አለ፣ ልጅ ምንም ከሆነ ልጅ ካለ አይለያይም ማለት ነው። ስለዚህ እናንተ ለመለያየትና ከኢድ ጋር ልትገቡ የምትፈልጉ ሰዎች ብትቆጠቡ ከወዲሁ በማሳሰቢያ እጠይቃችኋለሁ፣ በአክብሮት ማለት ነው እና ይቅርባችሁ ማለት ና ቤተሰብ ይህን ይመስላል። ከወደታችሁ ሼር ላይክ አድርጉ። እንግዲህ እንዲገናኙ እንዲታረቁ ድ አድርጉ። በሌላ ደግሞ እስከ ስንገናኝ መልካም ቀን ይላችሁ ባይባይ።